ሰዓት በላከነ ሰዓት ነው። ያደዋ ጦርነት ራሱ የዚህ ንጉ ያህሉ ጊዜ አልፈጀም ነው ጦርነቱ ባጭሩ ተጠናቀቀ። ስለ ጦርነቱ ለማውራት ግን አራት ሰዓት አስፈልግ ሆነ። እንግዲህ መናገርና መዋጋት አንድ አይነት ስላልሆነ ነው። ከባድ ነው መናገር። ጊዜ ቁጭ ብለን ውጊያ የለን ፍልሚያ የለን ሁላችንም ብዙ ማውራት እንችላለን። እግዚአብሔር ይመስገን። እኔ ቅድም ዳንኤል ንግግር እና ከወይዘሮ ሰሎሜ ንግግር ወስጄ አንድ ነገር ልስፋ። ዳንኤል በጣም ከነገረን ቁም ነገር አንዱ በሁሉም ነገር መግባባት አለብን ወይ? ወይዘሮ ሰሎሜ ደግሞ የነገሩን ነገሮች ሁሉ በነገሮች ሁሉ በፖለቲካ መግባባት አለብን ወይ? ሁለት አይነት ናቸው የተነገሩት። እኔ በቀደም ከአንድ ከስድስት ወር በፊት አንድ ኢንተርቪው ላይ እንዳጋጣሚ ነው የተናገርኩት። ጣሊያንን አባቶቻችን ከአደዋ ለማስወጣት ደማቸውን አፈሰሱ። በግልባጩ ደግሞ ጣሊያን ለመግባት ሜዲትራሊያንን በደማችን እየፈሰሰ ነው ብዬ ተናግሬ ነበር። አሁን ጊዜውን ጠብቆ ሰሞን በየፌስቡክ ላይ ያለ ብላ እንደዚህ ከአሜሪካ ደወለችል ጥሩ ተናግሬ የነበር ማለት ነው። እግዚአብሔር ይመስገን እኔ አመሰገንኩኝ። እና እኔ አሁን እመሬት ላይ አባቶቻችን ጣሊያንን እኔ ምን እያሰብኩ በቀደም ዕለታት እንደውም ጣሊያን ከምናሸንፍ ጁቬንቱስ አሸንፈን ቢሆን አልኩኝ። ኢንተር ሚላን ወይ የኳስ ቡድን አለ፣ እሱን አሸንፈን ቢሆን የበለጠ ይወራል ለነበሩ አልኩ። እንግሊዝ ሀገር ሲሄድ እነ ቅድም ዳንኤል እንዳለው እነዚህ የኳስ ቡድኖቹ እነ ሊቨርፑል፣ እነ ቼልሲ፣ እነ ምን ከተሞች ናቸው። አሁን አንድ ወጣት አግኝታችሁ ሊቨርፑል ምንድነው ብትሉት፣ የኳስ ቡድን ነው የሚላቸው። ፈረንጆቹ ግን ሳታውቁ የቀበሌዎቻችን ስን ያሸመድዱ ነው ይላል። እነ ሲኤምሲ እነ ኮልፌ እነ መርካቶ ማንም አያውቃቸው የኳስ ቡድን የላቸው ነው። ለምንዳይ እኔ አድዋን ለማስጠራት አድዋ የሚል የኳስ ቡድን ማቋቋም አለብን ወይ የሚል ሌላ ሐሳብ አለ። በሌላ በኩል ደግሞ እኔ ጀግንነት አሁንም መሰበክ አለብን። እኔ ከዓለም ላይ ጦርነት እንዲጠፋ እንዲጠፋ መጸለይ የጸሎቱን የመሰማትብኝ ማራዘ ይመስለኛል። ጦርነት ምክንያታዊ እንዲሆን መጸለይ ነው በአሁኑ ሰዓት የሚቻሉ እንጂ ጦርነት እንዲጠፋ መጠል ልጅነት ነው የሚመስለኝ። እግዚአብሔር ቢሰማ አይመስለኝ። ካለም ጦርነት ጠፋ አይችልም። እንኳን ስንት ቢሊየንስ ባለበት አለ አዳምና እና ሔዋን፣ እንኳን ሁለት ሰዎች በገነት መግባባት ያልቻሉበትን ህይወት እኛ ከየት አድርገን ነው በድብድብ የምንግባባው? ውሸት ነው። ስለዚህ እኔ ጀግንነት መሰበክ አለበት። የዛሬ መቶ ምናምን አመት አያኖት ያሸነፍ ዛሬ ሌሎች ጥላቶች ተቀይረው ሊሆን፣ ጥላቶች ሊጠፉ አይችሉም። ስለዚህ እኔ ጀግንነት መሰበክ መነገር አለበት። በሌላ በኩል ደግሞ የጦርነቱ መሪዎች ፖለቲከኞቻችንን በጥንት ጊዜ የነበሩት ነው አጼ ሚኒልክ ብንለው አጼ ኃይለ ሥላሴ ብንለው መንግስቱ ኃይለ ማርያም፣ መለስ ዜናዊ፣ አቶ ኃይለ ማርያም ደሳሌ እኔም መላክም ሰይጣንም አይደሉ ሰዎች ናቸው። ምክንያቱም ምን ለማለት ነው የፈለግኩት እኔ ሰይጣን ከሆነ ለምስጋና አይመችም፣ መልአክ ከሆነም ለትችት አይመችም። ሰው ከሆነ ግን ለትችትም ለምስጋና የሚመቻል ዛሬ አንድ ስድስት ዓመት አካባቢ ኔልሰን ማንዴላ በሞቱበት ጊዜ አንድ ቀን ያቅረቤ ነበረ። ምኒልክና እና ማንዴላን አነፃጽሪ እና አማርኛውን ልንገራችሁ ምንድን ነው ያልኩት? ምዕራባውያንን እኩል አሸነፉ። ምኒልክ በሰይፉ ማንዴላ ባፉ ነበረ እና ምንድን ነው ለማለት የተፈለገው? ምኒልክ ማንዴላ ጀግኖች ናቸው። ልዩነቱ ማንዴላ ዛሬ ዜና ስሰማ ደቡብ አፍሪካ ግን ነፃ ከወጣች 23 ዓመቷ ነው። አሁንም ግን ነፃ ወተናሉ እያሉ እየጠየቁ የጠየቁ ነው ሰዎቹ። የድርድሩ ነጮቹ የያዙትን እንዲያዙ እንዲቀጥሉ ግን ጥቁሮቹ ባሪያ የሚባል ቁሞላቸው ግን አሁን በተዘዋሪ ባሮች ናቸው። አንድም ጥቁር እግዚአብሔር ባለ ሀብቶቻችን ሁሉ በጠቅላላ እኔ አሁን ተክለ ብርሃን አንበያ የሚባሉ ሰው አውቃለሁ። ሳሙኤል ታፈሰ የሚባል ሰው አውቃለሁ። ጸጋዬ የሚባል ሰው አውቃለሁ። ባለ ሀብቶቻችን ሁሉ እኔ ገንዘባቸውን ሊስጡና ይስጡን አይደለም፣ ግን አበሻ ናቸው። እንዴት ደስ ይላል። እያንዳንዱ ሪል ስቴት፣ እያንዳንዱ ባንክ፣ እያንዳንዱ ኢንሹራንስ በጆንሰን በፒተር የተያዘ ጥሩ። ምናልባት ባንክ ቤት ብር የሚያስቀምጥ ከሆነ ነው እንጂ ባንክ ቤት ሄዱ። እውነቱን ለመናገር ይሄ የአድዋ ድር ውጤት ነው። ቀላል ነገር አይደለም። አፄ ተፍል ይቆ። ስለዚህ እኔ ያን ጊዜ ስናገር አንድ ሰው ጋር ደውዬ ሳወራ እንዴት ማንዴላና ሚሊክን ታነጻጽራለህ? እኔ ደግሞ የሚገርምህ ነገር በጣም ይቅርታ አድርግልኝና ሚሊክ ይገዝፉብኛል። ፈረንጆች አሁን እንግዲህ ዘ ለንደላ እንዲቆምልህ ለማንዴላ ዋሽንግተን ላይ እንዲቆምልህ እየተደራደሩ ነው። ውለቅቡና ክብረውት ነው ወይ አይደለም? ነርጮቹ ንብረታቸውን እንዲይዙ ስለቀጠሉ ለዛ የተከፈለ ዋጋ ነው። ግን አዋርደው ማዕቃል በሰው ስላላቸው እስከ አሁን ድረስ ኢትዮጵያ የምትባል አገር እንድትሆን የሚፈልጉ አይመስለኝም። ሰዎች ክፉ ክፉ አሳቢ ካልተባለ በስተቀር ስለዚህ እኔ አሁንም ቢሆን በሁሉም ነገር መግባባት የለብንም። እኔ በወረዳ አስተሳሰብ፣ በቋንቋ፣ በፖለቲካዊ አመለካከት መጠለፍ የለብን። እኔ መንግስት ክልልን ሲያቋቁም ለአስተዳደር እንድመች እንጂ ለአስተሳሰብ ክልል አልተመደበም። ለአስተዳደር ነው ክልል የተመደበው። አሁን ብዙዎች ላይ ሆኖታቸው ሲገላት ትመለከታለን። እኔ ጉልተ ሌላ ደግሞ ልጠቁ የምፈልገው ለምሳሌ ለአክሱም ሐውልት የሰጠነውን ክብር ቀነስ አድርገን አክሱም ከተማራም ለነጎይቱም ለናጎስ በአዲዋ ዲ የተነካነውን ያህል አድዋ ከተማሩትን ሐዳስን አብረትን አስገሩን እናውቃቸዋለን። ወይም የወንዶ ገነትን አቮካዶና ፓፓዬ እየበላን የወንዶ ገነት ገበሬን ተጸይፎ የት ሊገባ ነው? የጎጃም ማርና ቅቤ እየበሉ ጎጃምን ቆምጨ ማለት ያዋጣሉ? ይሄ እየመረረ የምንጠጣው ሀቅ ነው፣ የሚያዋጥ የሚጠቅመን ነው። ምነግራችሁ የወለጋን ቡናና ወጥ እየፈለግን እነ ቶሮሳን ነው ቆይት ይገባል። መግባባት ያስፈልጋል። አሁን የአሁኑ ጦርነት የአሁኑ ጦር ያስተሳሰብ ጦርነት ያመለካከት ጦርነት ነው። ጽዳት ማድረግ ይሄን ያዘመን እኔ በቀደም ሰዎች ቆሻሻ ተጭኗቸው አለቁ። ሲብል ኧረ በየግሩ በየትዳሩ ስንት ቆሻሻ የተጫኑት ጭቅላታ አለ። ሰው ቆሻሻ ስንት ጉድ አለ። ከቆሻሻው ቦታ ላዳ ዘርፎ ሊወጣ ቆሻሻ እኛ ላይ ስለዚህ እኔ የሚዲያ ሰዎች፣ የፖለቲካ ሰዎች፣ የስነ ጽሑፍ ሰዎች፣ የኪነ ጥበብ ሰዎች እኔ ልዩነቶቻችን ለጥጠል ከማስፋት ይልቅ ልዩነት ውበት ነው ብለን የሚያግባቡን ነገሮች እንግባባ። ለምሳሌ ከዚህ በፊት ተናግር ሆኒ አሉላ አባ ነጋን ለማድነቅ በግድ ትግርኛ መናገር አይጠበቅብ በላይ ዘለቀ ለማጠ አልበልቶ ማለት አይጠበቅብኝም። ላሰበ በላይ ዘለቀ ለማጠ አልበልቶ ማለት የለብኝም። ንጉስ ምክንያት ደሴ መወለድ የለብኝም። ይህ አስፍተን ልናይ ይገባል። አድዋ የመላው ጥቁሮች መመኪያ ነው፣ መኩሪያ ነው። ይሄን አጉልተን ማሳየት ይገባናል። ይያልና ቅድም ዳንኤል እንዳለው ወርደን ወርደን ወርደን እንዲውም አሁን አሁን የምንሰማቸው በተለይ የአሜሪካ ያለ ያስተሳሰብ ዝቅጠት የሰማሁት እኔ እንዳውም ስለ አድዋ ሲነሳ ሁሉ ስለተወሰነ ክል የሚወራ የሚመስላቸው አሜሪካ ገብተው ግን አሜሪካ ያልገባቻቸው እሱ ገጥሞኛል። ወጥተናል እነዚህ ማቅዳት አለብን። ክልላዊ ጉዱ አይደለም። አቶ ዳዊት ስለ አደዋ ስለተወለዱት ምናምን ብለው እኔ ደግሞ የሚገርመት ነገር ከሐረር መቶ እንዳለመው ፈልጋለሁ። ተወለደ ሄዱ ህንፃ እንድሰራ ፈልጋለሁ አድዋ ላይ። አድዋ ላይ የቶሎሳ ሆቴል የሚል እጠብቃለሁ፣ የዘበጋ ሆቴል የሚል እጠብቃለሁ። ይገና መቀሌ ላይ፣ አዋሳ ላይ የሀጎስ ሆቴል የሚል እጠብቃለሁ። ይህንን ማስፋት መቻል አለብን። ይህንን በጊዜ ማከም ካልቻል የዛሬ 120 ዓመት የምንተረክለት አድዋ አየር ላይ ተንሳፎ ይቀራል። ወሬው ሆኖ ይቀራል። ስለዚህ እኛ ጀግኖቹ ግንባራቸውን ሰጥተው ስራ ሰርተዋል። ነደው ከስለው፣ ተርበው፣ ተጠምተው፣ ደምተው ስራ ሰርተዋል። እኛ ደግሞ አሁን ያለው ያስተሳሰቡን ጫና እንናደው፣ አንድነታችን እንስበክ። ይሄ ሚዲያዎች በተለይ በተለይ እኔ በተለይ እኔ የገበሬው ችግር የለበትም አዚች አገር ላይ ገበሬ ችግሩ ነው ያለው አሁንም ሀገሪቱ ውስጥ የሚፈጠሩት ችግሮች አሜሪካም፣ እንግሊዝም አዲስ አበባም የሚራገቡት ወይ በዩኒቨርሲቲ ምሁራን ነው፣ ወይ በፖለቲከኞች ነው። እነዚህ ገበሬ ጠፍና ስንዴ አመጣልኝ ወንጀል የለበትም። ገበሬ ተሳፋሪ ነው እንደምታውቁት። ስልሳ ሁለት ሰው የሚይዘውን አውቶቡስ አንድ ሰው ነው የሚሾፈሩ ምስል አፍሪካ ውስጥ በዚህ ሰዓት መገንጠል፣ መለያየት፣ መከፋፈልን ባ አትራፊ የለ ይህ ፓስተሩ ጸሎት ቤት እኔ ቤተክርስቲያን ልሰርኮ ይገባኛል። እኔ በቀደም መስጊድ ብቻ አስተመረኝ። በቴሌቪዥንም ተናግሬያለሁ። ሰዎችም ለዚህ አይነት መከራ ያለው አስተምሬያለሁ። ምክንያቱም የሞተው መሐመድ ይሁን እንጂ የሞተው ኢትዮጵያዊ ነው፣ ወገን ነው። አካሌ ላይ ቆሰል፣ አካሌ ላይ ቆሰል። ኢትዮጵያችን ኢትዮጵያችን በመስጊድ ከቁርአን ቀጥሎ በቤተክርስቲያን ከመጽሐፍ ቅዱስ ቀጥሎ በሰርግ ቤት ከሙሽራው ቀጥሎ በለቅሶ ቤት ከሬሳው በላይ መሰበጥ መቻል አለባት። እኔ አገር እንኳን ጤነኛ ሆኖ ለመኖር እንኳን ኢትዮጵያ ታስፈልጋለች። ሰዎች አይመሯቸውም፣ ሲነካ ከአሜሪካ ይባረራሉ። ኢትዮጵያነች የምትረከባቸው። የዛሬ ስድስት ወር አሜሪካ እያለሁ አንዱን ሰው በመርፌ ተወብቶ ወደዚያ ሀገር እንዲመጣ ተደረገ። እኔ የሀገሬ ጥቅም ገባኝ። ለካ እንደው ጤነኛ ሥራውን እኮ የተቀበሉነት ሰዎች ዲ አስራ ሁለተኛ አሜሪካ አይገባም። እዚህ ሀገር ግን መሀይሙ የሚኖር ለምን ወደ መብላት እንደው ስለ ማርያም ብሎ ወደ መብላት አገር ያስፈልጋል። ስለዚህ በሀገር ጉዳይ ለድርድር ከፖለቲካ ጋር ማገናኘት የለም። ሀገር ለመደገፍ የኢህአዴግ ደጋፊ፣ የኢህአዴግ ተቃዋሚ፣ የቅንጭ ደጋፊ ሞ አይጠበቅም ብለ ኢትዮጵያውያን ስለሆነ ብቻ አድዋ ያኮራል። አድዋ ያስመጣል ነገ እሰተዋልን፣ አመሰጥነዋለ፣ እተነትነዋለን። ለምን የሀገራችን መኩሪያ መመኪያ ነው። ስለዚህ እኔ የሚዲያ ሰዎች ያላችሁ ብዬ አምናለሁ፣ የኪነ ጥበብ ሰዎች ያላችሁ ብዬ አምናለሁ። እኔ በጣም ብዙ ስለሌላው ነገር ከምናወራ ስለ አንድነታችን ለወጣቱ እንስበክለት፣ ፍቅር እንስበክለት፣ አንድነት እንስበክለት፣ መከፋፈል እንስበክለት። አሜሪካን ሀገራታቸሁ እንደሆነ እኮ የትግ የአማራ ሚካኤል አሁን በቀደም አንድ ደውላ ትነግረኛለች። አንድ ቤተክርስቲያን፣ አይ እዚህ ቤተክርስቲያን የትግርኛ ቋንቋ ተናገሮች በዝተውበታል፣ እና ጭቆና ተረ ሎሳንጀለስ፣ ወዴት እየተሄደ ነው? ምንስ እየተሆነ ነው? አብደን እስከምናልቅ መጠበቅ አለበት ወይ? ሃይ ማለት የምንችለው እኛ ነን። ለዚህ ዋጋ መክፈል አለብን። እኔ ኮሶ ከኮሶ እና ከስኳር ማን ይጣፍጣል? ከኮሶ እና ከስኳር ስኳር ግን ወስፋት ነው ኮሶ ለጊዜው ይመራል፣ ሲገባ ግን ያጸዳል። አሁን የምናገረው ነገር ኮሶ ነው። ግን ያስጠምጠናል፣ ያኖረናል፣ ያሽረናል፣ ተስፋ ይሰጠናል። ስለዚህ እኔ ፖለቲካዊ ልዩነቶቻችን ወደ ኋላ ብለን፣ ልዩነቶቻችን ውበቶቻችን ናቸው። በአድዋ ጉዳይ፣ በማይጨው ጉዳይ፣ በውጫሌ ጉዳይ መግባባት መቻል አለብን። ሀገር ላይ ጥቂት ሹፌሮች ታዘዙ። እንደምታውቁት አሁን ታላቁ አሜሪካ ሶስት መቶ ሚሊዮን የአሜሪካ እንኳን ከአሜሪካ ያለፈ አትላንቲክን የተሻገረ አስተሳሰብ የለውም። እዛው ማክዶናልዱን በላ ስታር ጥቂቶቹ ግን ዓለምን የተሻገረ አስተሳሰብ እነ አብርሃም ሊንከን እነ ጆርጅ ዋሽንግተን ግን ዓለምን ያለፈ አስተሳሰብ ስለነበራቸው ዛሬ አሜሪካ የበላይ ናት። ሶስት መቶ ሚሊዮን አሜሪካውያን የሚሾፍሩ ሀምሳ ሺህ የማይሞሉ አሜሪካውያን ናቸው። እዚህ ሀገር 98 ሚሊዮን ህዝብ ጥሩ ተሳፋሪ ከሆነ መጫነ ነው። ሹፌር ምን? ጥቂት ሹፌሮች ነው ሆነ የሚሾፍ የታሪክ ሹፌሮች፣ የፖለቲካ ሹፌሮች፣ የፍቅር ሹፌሮች፣ የሰላም ሹፌሮች ጥላቻን የሚያነውሩ የሚንቁ፣ የሚጸየፉ፣ አንድነት የጠማቸው፣ ፍቅር የራባቸው፣ ሰላም የጠማቸው ሰዎች ካሉት አዲዋን እንደሚቀጥለው አመት ላይ እኔ ዘንድሮ ለሚለው ምስጋና ማቅረብ አለብን እኛ አቺ ዘፋኝ ማናት ነው ምን ምናገባን እንዳትል በማለት

ስለዳሊው ቅድብ ዳሪው ቅዳ መኖር ይለያያል። የፍቅር ብለው ወጣት ቀይ ለብሰው አከበሩ በጣም በእርግጠኝነት በሰባት ያናክብሩ በስምንት የተለያዩ ልዙ ሰዎች ሞ ውሸት ነው። ስለ አድዋ ስናወራ ግን ፍቅራችን፣ ሰላማችን፣ አንድነታችን መከበር አለበት። አድዋን ማልማት እኔ ዛሬ ጣሊያኖች አድዋን ሲጎበኙ እኔ የሚመኩ ይመስለኛል። ያቺ ናት ዛሬ ከመቶ ሀያ ዓመት በኋላ አሁን ኋላ ቀርነት ብሎ የሚያሸዙብን ይመስለኛል። መንገዱ መቀየር ህንፃውን መቀየር ሀውልቶቹ መቀየር መቻል አለብን አደዋ ላይ ያጼ ሚኒሊክ ሀውልት አንጎላላ መንዝ ላይ ደግሞ ሰሜን ሸዋ ላይ ያጼ ዮሐንስን ያሉላ አባ ነጋን ሀውልት መስራት አለብን ድልቅልቅ ብለን ለጠላት የማንመች መሆን አለ እኔ ለሚቀጥለው ለሚቀጥለው የምመኘው ለሚቀጥለው የምመኘው አደዋ ላይ ያጼ ሚኒሊክ ሀውልት እዚ መሀል አዲስ አበባ ላይ ያጼ ዮሐንስ ወደ ወለጋ ሄደን ደግሞ የራሳሉ የራሳሉላ እንደገና ከዛ አካባቢ የመጡ ጀግኑ ቅድም ዳንኤል የተናገረው ፈልፈለን የምናወጣቸው ከሹፌሩ ጋር አቅጣጫ እየጠቆሙ ደሞ ያዙ ያወቁ ጀግኖች አሉ። እነዛን አወከን አደባባይ ላይ አወከን። እኛ ቋንቋ ኦሮምኛ ጸጋ ነው፣ አማርኛ ጸጋ ነው፣ ትግርኛ ጸጋ ነው፣ ጉራጌኛ ጸጋ ነው። ኢትዮጵያዊነት ደግሞ የነዚህ ሁሉ ማስተሳሰሪያ ገመድ የጸጋዊ ጸጋ ነው። ደናደ